ሰላም ጤና ይስጥልን፣ የሐሳብ ዴሊ ቤተሰቦቻችን፣ ይህ ሐሳብ ዴሊ ነው። በዛሬው ሐሳብ ዴሊያችን በአፍሪካ ቀንድ ቀጠና ያለውን ታላቅ ቀውስና ጦርነት በሰፊው እንመለከተዋለን። ጦርነቱ የሱዳንን ጦርነት ነው። ይህን ጦርነት ላይ ደግሞ ከፍተኛ የሆነ ስጋት የፈጠረ አንድ ጉዳይ አለ። ይሄውም ግብፅ እየፈራችሁ ደርሷል። የሱዳን ጦርነት ውስጥ ግብፅ ሳታስበው ሰተት ብላ ገብታለች። ግብፅ ከፍተኛ የሆነ ዛቻ ከሄሚቲ ደርሶባታል። የጥቃቱ ተቋዳሽ ኢላማ ትሆኛለች ተብላ ግብፅም ዩኤን እየተማጸነች ይገኛል። አብራችሁን ሁኑ። ግብፅ እየፈራችሁ ደርሷል ግብፅ በሱዳን ጦርነት ላይ በሰፊው እየተሳተፈች ነው። ግብፅ ሳታስበው የሱዳን ጦርነት ውስጥ ሰተት ብላ ገብታለች። ሄሚቲ ከባድ የተባለ ማስጠንቀቂያ ሰጥቷል። እንዲሁም ግብፅ ዩኤን መማፀን ጀምራለች። የመጀመሪያው የሱዳን ጦርነት ተባብሶ ቀጥሏል። ሀያላን የአረብ ሀገራት ከፍተኛ የሆነ ስፖንሰርድ እያደረጉት ነው ይህንን ጦርነት አሬሴፍ ግብፅ ድንበር አቅራቢያ ደርሷል። እንዲሁም ግብፅን በከፍተኛ ስጋት ውስጥ ከቷታል። ርስፍ ን ን ን ዳርፉር ፓርት ኮርዶፋን ን ን ግብፅ እንዲ ያለች ነው ይሄ ጦርነት እኔ አይመለከተኝም። በቀጠናው ላይ ሰላማዊ ንግግርና ጉዞዎችን ማድረግ ነው መፈልገው ብትልም ግብፅ በሱዳን ጦርነት ላይ በሰፊው ከአየር ጥቃት ድብደባ ጀምሮ ቦምብ እስተ ማዝነብ ድረስ ተሳትፋለች። አሁን ግን አርሴፍ ግብፅን በቀጥታ አስፈራርቷታል። እንዲህም ብሏል። የመጀመሪያው አርሴፍ በመግለጫው እንዲህ ብሏል። ግብፅ አርፋ ማትቀመጥ ከሆነ የአየር ማረፊያ ቦታዎችን እንዲሁም እስትራቴጂካል የተባሉ የጦር መንደሮችን እንዲሁም የንግድ መርከቦችና ኮንቲነሮች ላይ ቀጥተኛ የጥቃቴ ኢላማ ይሆናሉ ብሏል። ግብፅ ለምን አርኤስኤፍን በዚህ ደረጃ ፈራችው? ግብፅ ከሱዳን የጦር ኃይል ጋር በመጣመር አርኤስኤፍ ላይ ከፍተኛ የተባለ ውድመት አስከትላ ነበር። አሁን ግን አርኤስኤፍ ድንበሩ አቅራቢያ ደርሷል። እንዲሁም የአርኤስኤፍ ዛቻ ግብፅን አስደንግጧታል። ግብፅ ለምን አሬሴፍን ፈራችው? የአሜሪካ የደህንነት መስሪያ ቤቶች እንደሚያወጡት መረጃ ከሆነ ዩኤኢ ሄሚቲን በከፍተኛ ደረጃ ዘመናዊ ትጥቆች እያስታጠቀችው ነው፣ እንዲሁም ወታደራዊ ድጋፍ ሳይቋረጥ እየደረሰው ነው ብሏል። ይሄ ግብፅን በሰፊው አስግቷታል። ምክንያቱም ግብፅ የእጅ አዙር ከዩኤ ጋር ጦርነት ውስጥ ትገባለች ማለት ነው። ያ ማለት ደግሞ ግብፅና የአረብ ፓርላማ ቁርሾ ውስጥ ይወድቃሉ። ግብፅ እንደ ከፍተኛ የፖለቲካ የዲፕሎማሲ አቅም የምትቆጥረው የአረብ ሊግ ከዚህ በኋላ መንገራገጭ ሊያጋጥመው ነው። ይሄ ደግሞ ለግብፅ ፖለቲካ ከፍተኛ ስጋት ነው። ምክንያቱም ግብፅ የአረብ ፓርላማን ተጠቅማ ኢትዮጵያ ላይ ከፍተኛ የተባለ የዲፕሎማሲ ጫና ስታደርግ ነበር። አሁን ግን ይሄ አቅሟን ሊያሽመደምድ ይችላል ተብሎ ይጠበቃል። ግብፅ በከፍተኛ ስጋት ውስጥ ወድቃለች። ዩኤ ክሱን በተደጋጋሚ ውድቅ ታደርጋለች። ዩኤ ውድቅ የምታደርገው ክስ ደግሞ ዩኤ አርኤስኤፍን ሄሚቲን በተደጋጋሚ ትረዳለች የሚለው ነው። ግን ዩኤ በድብቅ እንጂ በግልጽ አትረዳውም። ዩኤ እና አርኤስኤፍን ምን አጣምራቸው ምንድን ነው? ሁለቱ ኃይሎች በሰፊው ተጣምረው እንዲሰሩ ያደረጋቸው? እነዚህን ጉዳዮች ስንመለከት ሁለት ወሳኝ ነጥቦችን እናገኛለን። እነዚህ ጉዳዮች ሄሚቲና ዩኤኢ በሰፊው በአንድነት በአንድ ኅብረት እንዲተሙ አድርጓቸዋል። የመጀመሪያውም ዩኤኢ በሱዳን ሁለት ጉዳዮች ላይ ከፍተኛ ፍላጎት አላት። እነዚህን ፍላጎቶች ደግሞ ማሳካት የሚችለው አርኤስኤፍ ነው። ለዛም ስትል ዩኤ የትኛውንም አይነት ድጋፍ ለአርኤስኤፍ ታደርጋለች። የመጀመሪያው ዩኤ በድብቅ አርኤስኤፍን ታስጣጥቃለች። የዩኤ የጦር ካርጎዎች በሰፊው በሱዳን እያረፉ ለሄሚቲ ከፍተኛ የተባለ ዘመናዊ ትጥቆችን በስፋት ተተኳሾችን ታቀርባለች። እንዲሁም ሄሚቲ በምላሹ የሱዳንን ወርቅ ለዱባይ ይሰጣል። ዱባይ ላይ ተንጣለው የሚገኙ ትልልቅ የዱባይ የወርቅ መሸጫዎች ከሱዳን ስማግሌት የተደረጉ ናቸው። እነዚህ ሁለት ጉዳዮች በከፍተኛ ደረጃ ዩኤንና አርኤስኤፍን አጣምሯቸዋል። ዩኤ ትልቁን የሱዳን ወርቅ ክምችት የምትሸምት ሀገር ነች። እንዲሁም ለዚህ ደግሞ ተባባሪም ሸያጭ ሻጭም ሆኖ የቀረበው

ለዩኤኢ እያቀረበ ይገኛል። ሁለተኛው ዩኤኢ ፍላጎት ምንድን ነው? ዩኤኢ እና አርኤስኤፍን ያጣመራቸው ሁለተኛው ድብቁ ጉዳይ ይሄ ነው። ይሄ ጉዳይ ግን በቀጠናውም አንገብጋቢ የተባለ ጉዳይ ነው። ሱዳን በቀይ ባህር አቅራቢያ ስትራቴጂክ የተባለች ሎኬሽን ነች። ይሄ ደግሞ በቀይ ባህር ላይ ደግሞ ስትራቴጂክ ሆኖ መገኘት ወሳኝ የንግድ ቀጠና ላይ መገኘት ማለት ለዓለም የንግድ ስርዓት ላይ ከፍተኛ ድርሻን እንደ መካፈል ይቆጠራል። ሱዳን ይህንን ስትራቴጂክ ኤሪያ በሰፊው ዩኤ ማልማት ትፈልጋለች፣ ሱዳንም አብራ መልማት ትፈልጋለች። ይህንን ግን ሊያሳካ የሚችለው አር ኤስ ኤፍ የሄሚቲ ኃይል በብቸኝነት ያሳኳል ተብሎ ይጠበቃል። ሱዳን ሲትስ ኦን ዘ ሬድ ሲ አ ስትራቴጂክ ትሬድ ሩት አንድ ኮንትሮልስ ቫስት ጎልድ ሪዘርቭስ ማ ይ ለዛም ሲባል ዩኤኢ በከፍተኛ ደረጃ በድብቅ ስትረዳው ስታስታጥቀው ቆይታለች። እስካሁን ድረስ ዩኤኢ እና ሱዳንን አንድ ነገር አቃርኗቸዋል። ዩኤኢ ሙሉ በሙሉ እይታዋን ወደ አሬሴፍ እንድታዞር ከሄሜቲ ጋ እጅና ጓንት ሆና እንድትሰራ ያደረጋት ሚስጢር አንደኛው ይሄ ነው።

ዩኤኢ በዚህ ቀጠና ላይ በሰፊው የወደብ ልማት ላይ መሳተፍ ትፈልጋለች። ለዛም ሲባል ከስድስት ቢሊዮን ዶላር በላይ ኢንቨስት ላድርግ ብላ ሱዳንን ብትጠይቅም የሱዳን መንግስት ፊት ነሷታል። ሄሚቲ ይሄንን ነገር ሊያሳካላት ይችላል ተብሎ ይጠበቃል። ዩኤ ቀይ ባህርን በሰፊው ትፈልገዋለች። ምክንያቱም ቀይ ባህር ማለት ስትራቴጂካሊ ሎኬሽን ነው። ይሄ ቦታ ላይ ወታደራዊ ኃይል መያዝ ከፍተኛ ሚዛን ያስይዛል። እንዲሁም ይሄ የንግድ ቀጠና ከዓለም ከ15 ፐርሰንት በላይ የንግድ ጉዞዎች በዚህ ቦታ ላይ ይከናወናሉ። ይሄ ደግሞ በዓለማችን ወሳኝ የተባለ አካባቢ ነው። ዩኤ ከወደብ ማልማትም ያለፈ ፕሮጀክቶች አሏት። እነዚህ ፕሮጀክቶቿ ዩኤ የወደብ ማልማት፣ ማዕድን ማውጣት እንዲሁም ቦታው ላይ መቀመጥ ትፈልጋለች። አርኤስኤፍ ደግሞ የዩኤ ብቸኛና ቀኝ ጅም ጭምር ነው። ለዚህም የወደብ ፍላጎቷ ሲባል ኤሚሬት አርኤስኤፍን በሰፊው ትረዳዋለች። ኤሚሬት ይሄ ጂኦፖለቲካሊ ትልቅ ፖቴንሻል ያለው ቦታ ላይ መቀመጧ የንግድ ስርዓቷ እየተሳለጠ እንዲሆን የዓለም የንግድ ስርዓት ላይ ደግሞ ወደብ አቅራቢም እንድትሆን ይረዳታል። ዩ ኤ ኢ እነዚህም ፍላጎቶችና የወርቅ ንግድን ጭምር አብራ መስራት የምትፈልገው ከአሬሴፍ ጋ ነው። አልቡርሃን ከዚህ በፊት የወደብ ማልማቱን ጉዳይ ሪጀክት ሲያደርጉት ነበረ። ይሄ ደግሞ ሰጥቶ መቀበልን አፕላይ ስላላደረገ ውድቀት እንዲያጋጥመው ሆኗል። የሱዳን ፖለቲካ ከፍተኛ ውጥረት ውስጥም የገባው በእነዚህ ሁለት ጄኔራሎች፣ አንደኛው የሪሶርስ ፖለቲካ፣ ሁለተኛው ደግሞ የተለያዩ የአረብ ሀገራትና ኤርትራ እንዲሁም ግብፅ በሰፊው እየተሳተፉበት ይገኛሉ። ግን ሱዳን ወደ መፍረስ አፋፍ ላይ ደርሳለች። is now effectively split into two parts, with the eastern parts of the north controlled and southern regions, including El Fasha, are now under RSF control. RSF እንዴት ከፍተኛ የተባለ ጦርን ሊያከማች ቻለ? እንዲሁም በቀጠናው ላይ ተጽዕኖ ፈጣሪ የሚባልም ኃይል ነው። የሱዳን የቀድሞ ፕሬዚዳንት አልበሽር አር ኤስ ኤፍ የዳርፉር ያለውን የወርቅ ማውጫ ጉድጓዶች ሙሉ በሙሉ እንዲቆጣጠር ፈቅደውለታል። እንዲሁም በዚህ ምላሽ ደግሞ አር ኤስ ኤፍ መንግስት ላይ ትጥቅ የሚያነሱ ተቃውሞ የሚያደርጉ የትኛውንም ኃይሎች ከፍተኛ ደረጃ ላይ የማፈን ብቃት ስለነበረው ነው። ጌቭ ሀመቲ ከንትሮል ኦቨር ሞስት ኦፍ ዳርፎርስ ጎልድ ማይንስ ኢን ኤክስቼንጅ አርስፍ ዋዝ ሞቢላይዝ ቱ ፋይት አንቲ ቨርንመንት ሙቭመንትስ። ይህንን ሪሶርስ ተጠቅሞ መንግስት ላይ የአልበሽር መንግስት ላይ ተቃውሞ ሊያነሱ የሚችሉ ኃይሎችን ሙሉ በሙሉ ጸጥ ረጭ ሲያደርግ ነበረ እንዲሁም በዚህም አላበቃም። ከዩኤኢ ከሳውዲ ጋር ከዚህ በፊት በመጣመር ሁቲን እጅ ለእጅ ገጥሞት ያውቃል። ይሄ ማለት አርኤስኤፍ ኃይሉ ከሁቲ ጋር የሚገዳደር እንዲሁም የሱዳን ወታደርን ሊያንበረክክ የቻለ ትልቅ ኃይል እንዲያፈረጥም ረድቶታል። አንድ ፓትሮል ቦርደርስ ኢቨን ፋይቲንግ አሎንግሳይድ ሳውዲ አራቢያ አንድ ዩኤኢ አንስት ሁቲስ ኢን የመን በሱዳን ጦርነት ላይ ከግብፅ ቀጥሎ ከፍተኛ ስጋት ያደረበት ዩኤን ነው። ዩኤን እንደዚህ ብሏል፣ አፋጣኝ የተኩስ አቁም ስምምነት ይፈረም። ይሄ ጉዳይ በዚህ ከቀጠለ ያሰጋኛል ብሏል። እንዲሁም በስጋቱ ላይ አያይዞ እነዚህን መረጃዎች አንስቷል። በመቶ ሺህ የሚቆጠሩ ሰዎች እያለቁ ነው። እንዲሁም በሺህ የሚቆጠሩ ሰዎች ከፍተኛ የሚባል የምግብ እጥረት አጋጥሟቸዋል ። ወረርሽኞች ተንሰራፍተዋል። ስለ ወረርሽኞቹ ሲነሳ በዘምዘም የመጠለያ ካምፕ ውስጥ በከፍተኛ ደረጃ ኮሌራን ጨምሮ ብዙ ወረርሽኞች እየተራቡ መሆኑ ታውቋል። ምንም አይነት የሰብአዊ እርዳታም እየገባ አይደለም። እንዲሁም የዘር ማጥፋት ግድያም፣ ጅምላ ጭፍጨፋም በሰፊው በሱዳን ጦርነት ላይ መታየት ጀምረዋል። አንቶኒዮ ጉቴሬስ ስጋታቸውን በግልጽ ለዓለም አቀፉ ማህበረሰብ

በዱር በገደሉ የወደቁ ምስኪን ሱዳናውያንን አያካትትም። ይህንን በመረጃዎች ስንመለከተው በባለፈው ወር ብቻ 1545 ሰዎች አልቀዋል። በዚህኛ ወር ደግሞ ስንመለከት ከ3 ሺ በላይ ንጹሐን አልቀዋል። የዘር ማጥፋት እንዲሁም ህፃናትንም ጭምር ታርጌት ያደረገ ጦርነትም እየተመለከትን ነው። የሱዳን ተኩስ አቁም ምንም አይነት ፍሬ አላፈራም። የአሜሪካ መንግስት ከፍተኛ የተባለ የዲፕሎማሲ አቅም ይጨምርልኛል ብሎ ቢጠብቅም አንድም ፍሬ ሳያፈራ ቀርቷል።

ብዙ እንደሚጓዝ ያመላከተ ሆኗል። የአሜሪካ ባለስልጣናት መረጃውን እንዳጋሩት ከሆነ በከፍተኛ ደረጃ ዩኤኢ ቀላል፣ እንዲሁም የቡድን መሳሪያዎችን እያስታጠቀች ነው። ተተኳሾችን፣ እንዲሁም የጦር መኪናዎችንም ጭምር፣ የተራቀቁ የቻይና ድሮኖችን ጭምር ለአሬሴፍ እያስታጠቀች ነው። ዩስ ኦፊሻል ሴይ ዩኤኢ ሽፕመንትስ ኢንክሉድ ስማል አርምስ ሄቪ መሺን ጋንስ አርትለሪ ሞርታርስ ቬህክልስ አሙኒሽን አንድ ክሩሻሊ አድቫንስድ ቻይኒዝ ሜይድ ድሮንስ ላይ ሲ ኤች ናይንቲ ፋይቭ። ዩ ኤ ኢ በከፍተኛ ደረጃ ዘመኑ የደረሰባቸውን ቴክኖሎጂዎች ሙሉ በሙሉ ከና አሰልጣኞቻቸው ጭምር ነው ለአሬሴፍ እያሰለጠነችም እያስታጠቀችም የሚገኘው። በአሁኑ ሰዓት ላይ ሄሚቲ ከፍተኛ የተባለውን የጦር ሚዛን በእጁ ማድረግ የቻለው በዩ ኤ ኢ እርዳታ ነው። እነዚህ መሳሪያዎች የሱዳንን ጦርነት የኃይል ሚዛን እየገለባበጡት ይገኛል። የአሜሪካ አድሚኒስትሬሽን ስለፈረሰው የጦር ማቆም ስምምነት ተበሳጭቷል። ይሄንንም የተረዱት አልቡርሃን እንዲህ ብለዋል። በግልጽ ስለፈረሰው የሰላም ስምምነት ሲባል አልቡርሃን አሜሪካን አመስግነዋል። እንዲህ ብለዋል እሳቸው

our preparations for war are a legitimate national right. ያ ማለት አሜሪካ የሰላም ስምምነቱ ላይ እንዳትገፋ አንድ ጋሬጣ ሆኖባታል። እንዲሁም አልቡርሃን የትራምፕን አድሚኒስትሬሽን እንደፈሩትም ማሳያም ጭምር ነው። ግን የሰላም ስምምነቱ ይፈጸማል ተብሎ ቢጠበቅም ማታውን ትልቅ የተባለ ጦርነትን ሱዳን ስታስተናግድ አድራለች። ሱዳን በአሁን ሰዓት ላይ ለሁለት እየተከፈለች ነው በሁለቱ የጦር ጄኔራሎች የሚደረገው ጦርነት ሱዳንን ለሁለት እየከፈላት መጥቷል። ሄሜቴና አልቡርሃን ሰፊ የተባለውን የሱዳንን አካል ለሁለት ቆርሰው እየተፋለሙ ነው። በእነዚህ ይዞታዎች አሁን ደግሞ አልፋሽር ሲጨመር አሬሴፍ ከፍተኛ የተባለውን የጦር ሚዛን በእጁ ይዟል ተብሎ ይጠበቃል። ይሄ ስትራቴጂክ የተባለ የጦር ቦታን መቆጣጠሩ አርኤስኤፍ ከዚህ በኋላ የሚያደርገው ፍልሚያ ከባድ እንደማይሆንበት መረጃዎች ያሳያሉ። አልቡርሃን ግን ዳግም አልፋሽርን ለመቆጣጠር ጦራቸውን እያሰናዱ ነው። እንዲሁም በአልፋሽር አቅራቢያ የአልቡርሃን ጦር በሰፊው መንቀሳቀስም ጀምሯል። ያ ማለት ዳግም አልፋሽር ላይ ደም መፋሰስ እንደሚኖር መረጃዎች ያመላከታሉ። የአሜሪካ ነጩ ቤተ መንግስት ዋይት ሀውስ በሱዳን ጉዳይ ላይ እንዲህ ብሏል፣ የሱዳንን ጉዳይ በንቃት እየተከታተልኩት ነው እንዲሁም የሱዳን ጉዳይ ያሳስበኛል ብሏል። የሱዳን ጉዳይ ውስብስብ መሆኑንም ሳይገልጽ አላለፈም። ያ ማለት የአሜሪካ የትራምፕ አድሚኒስትሬሽን የሰላም ስምምነቱ ቀላል እንዳልሆነለት መረጃዎች ያሳያሉ። ዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪትስ ኦን ቹዝዴይ ሰድ ዘ ዩኤስ ዋዝ አክቲቭሊ ኢንጌጅድ ባት አዲድ ዘት ዴር ኢዝ ኤ ቬሪ ኮምፕሊኬትድ ሲቹዌሽን ኦን ዘ ግራውንድ። ምክንያቱም የአሜሪካ የትራምፕ አስተዳደር ከዩኤኢ ጋር ትልቅ የሚባል የንግድ ሽርክ ውስጥም አሉ። ያ ማለት ጦርነቱን ለማስቆም የሚደረገው ሂደት ውስጥ ከአርኤስኤፍ እንዲሁም ከሱዳን ጦር ጋር ብቻ የሚደረግ ስምምነት አደለም። ይሄ ሂደት ሰፊና ውስብስብ ያደረገው ደግሞ በቀጠናው ላይ ያሉ ሀገራት በሰፊው መገኘታቸው ነው። ከዚህ ውስጥም የመጀመሪያዋ ግብፅ ነች። ግብፅ በከፍተኛ ባጀትም፣ ጦርም እንዲሁም የጦር ኃይልም ጭምር እየረዳች ትገኛለች። ሁለተኛዋ የሻዕቢያ መንግስት ነች። የሻዕቢያ መንግስት ኤርትራ በሱዳን ጦርነት ላይ ቀጥተኛ የሚባል የጦር ድጋፍ እንዲሁም ጦርነቱም ላይ ትሳተፋለች እንዲሁም ሁለት ታላላቅ የአረቡ ዓለማት ሳውዲ አረቢያ እና ዩኤ በከፍተኛ ደረጃ የሱዳን ጦርነት ውስጥ አሉ። የአሜሪካ መንግስት ቀላል ይሆንለታል ተብሎ አይጠበቅም። የሰላም ስምምነቱ ግን በአስቸኳይ ህዝቡ እየናፈቀው ይገኛል። ግን የትራምፕ አድሚኒስትሬሽን በቀላሉ ያሳካዋል ተብሎ አይጠበቅም። በአሁን ሰዓት ላይ በሱዳን ጦርነት ላይ ከፍተኛ ስጋት የደቀነ አንድ ጉዳይ አለ። ይህን ጉዳይ ስንመለከተው የዘር ማጥፋት ነው፣ የዘር ማጽዳት፣ የዘር ማጥፋት በከፍተኛ ደረጃ የጅምላ መቃብሮች እየተገኙ ይገኛሉ። ዩኤን እንዳስታወቀው ከሆነ ሄሚቲ ወይም አሬሴፍ የሚመራው ቡድን የአረብ ዝርያ የሌላቸው ሰዎችን እየለቀመ መግደል ጀምሯል። በዚህ ግድያ ውስጥ ደግሞ ሴቶች እንዲሁም ህጻናትም ታርጌት እየተደረጉ ነው። ዩናይትድ ኔሽን ሰስ ዲአርስፍ ሃዝ ታርጌትድ ማሰለት አንድ አዘ ኖን አረብ ኮሚኒቲስ መን ወመን አንድ ኢቨን ችልድረን አሌጀድሊ ኤግዚኪዩትድ ኦን ኤትኒክ ላይንስ። ይሄ ጥቃት በዚሁ የሚቀጥል ከሆነ በሱዳን ውስጥ ጊዜ የማይሽረው ምናልባትም ከሩዋንዳ ቀጥሎ የተደረገ ግዙፍ ትልቅ የዘር ማጽዳት ይካሄዳል ተብሎ ይጠበቃል። የሱዳን ጦርነት ከፈነዳ ጀምሮ ብዙ ዜጎች አልቀዋል። ይህንን ጦርነት ከተጀመረ ጊዜ ጀምሮ ከ48900 በላይ ንጹሐን አልቀዋል። እንዲሁም ከ15 ሺህ በላይ የሚልቁት ደግሞ ሲቪሊያን ናቸው። ይሄ ጦርነት እነዚህ መረጃዎች የሚያመላክቱት የተመዘገቡትን ብቻ ነው። በዚህ ጦርነት ላይ በአልፋሽር እንዲሁም በዘምዘም የመጠለያ ካምፕ እና እዚህም እዛም በሚደረግ ጦርነቶች ያለቁት ቁጥሮች ግን እስካሁን ድረስ መረጃቸው አልተገኘም። መረጃዎች እንደሚያመላክቱት ከሆነ ይሄ ጦርነት ከባድ የተባለ ኪሳራን በሱዳን ላይ እያመጣ ነው። ለሱዳን መፍረስም አንደኛው ፒላርም ጭምር ነው። አልቡርሃን ዩኤን ከሰዋል። በክሳቸውም ላይ ዩኤ ጦርነቱን ስፖንሰር ማድረግ ታቁም ብለዋል። እንዲሁም የአሜሪካ መንግስት አርኤስኤፍ የዘር ማጥፋት እንዲሁም የማጽዳት ስራውን በአስቸኳይ ያቁም ብለዋል። እንዲሁም ዩኤስ እንዳለችው ከሆነ ይሄ ጉዳይ ውስብስብ ነው። ውስብስብ መሆኑ ደግሞ አርኤስኤፍ የሚያጠፋበት መንገድ ምንም አይነት መረጃዎች እንዳይገኙ ያደረገ ነው። ሱዳን ኢዝ አኪውዚንግ ዩናይትድ አረብ ኤሚሬትስ ኦፍ ፖሪንግ ዌፐንስ ኢንቱ

ሲስተማቲካሊ በሆነ መንገድ ሙሉ በሙሉ ነን አረብ የሆኑትን ዜጎች እየጨረሳቸው ነው። በአፍሪካ ቀንድ ውስጥ ትልቅ የተባለ ጸብ የምትጠምቀውም የምትጨምቀውም የትኛውም ጦርነት ላይ አለሁ የምትለው ግብፅ አሁን ላይ የሱዳን ጦርነት ወደ ቤቷ መጥቷል። እንዲሁም አር ኤስ ኤፍ ስትራቴጂክ የተባሉ የግብፅ ቦታዎችን አጠቃለሁ ብሏል። እንዲሁም አር ኤስ ኤፍ ግብጽ ድንበር አቅራቢያ ደርሷል። ግብጽ በዚህ ሂደት ውስጥ ከፍተኛ ስጋት ላይ ወድቃለች። የአፍሪካ ቀንድን ቀውስ በመጥመቅ የምትታወቀ ግብጽ አር ኤስ ኤፍ ዛቻውን መቋቋም አልቻለችም። እንዲሁም ዲፕሎማቶቿን በማሰማራት ወደ ዩኤ እየተማጽኖ ደብዳቤዎችም ንግግሮችም ተጀምረዋል። እንዲሁም ሄሚቲ ለግብፅ አርፈሽ ተቀመጪ፣ ይህንን ማታደርጊ ከሆነ ግን ቀጥተኛ ጦርነት እከፍታለሁ ብሏል። እንዲሁም ግብፅ የውጭ ጉዳይ ሚኒስቴሯ የግብፅን ድንጋጤ መደበቅ አልቻሉም። እነዚህ ሚኒስቴሯ በድር አብድላቲ እንዳሉት ከሆነ ግብፅ በቀጠናው ላይ ሰላማዊ እንቅስቃሴ ማድረግ ትፈልጋለች። የሱዳን ጦርነት በሰላማዊ መንገድ እንዲያልቅ እንፈልጋለን ብለዋል። ግን መረጃዎች የሚያሳዩት ከሆነ ግብፅ በከፍተኛ ደረጃ የራሷን የጦር ጀቶች ጭምር እየተጠቀመች የአር ኤስ ኤፍ ይዞታዎች ጥልቅና ጠንካራ የተባሉ ቦታዎችን ግብፅ ስታጠቃ ነበር። ይሄ ደግሞ አር ኤስ ኤፍን አበሳጭቷል። አሁን ላይ ድንበር አቅራቢያ ስለደረሰ አር ኤስ ኤፍ ትልቅ የሚባል ሲስተማቲካሊ ስትራቴጂካሊ ቦታዎችን ሊያጠቃ ይችላል ተብሎ ይጠበቃል። ግብፅ ከስጋቷ በላይ ስጋት የሆነባት ግን አንድ ነገር አለ። አር ኤስ ኤፍ ቢዝነሱን ያውቀዋል። ምክንያቱም በዚህ በቀይ ባህር አቅራቢያ ላይ የግብፅ መርከቦች እንደ ልብ ሲርመሰመሱ መሰመሱ ይውላሉ ያድራሉ። አሬሴፍ እንዳለው ከሆነ የግብፅ የንግድ መርከቦች የትኛውም ኮንቲነሮቻቸው ከዚህ በኋላ ኢላማችን ይሆናሉ ብለዋል። ያ ማለት ግብፅ ቀይ ባህርን በሰፊውና በብቸኝነት የመጠቀም ፍላጎቷ ላይ ትልቅ አደጋ እየጋረጠ ሆኗል። ግብፅ በቅርብ ጊዜ ኢትዮጵያ ያላትን የቀይ ባህር በር ፍላጎትን ስትቃወም ቆይታለች። ምክንያቱም የኢትዮጵያ ባህር ኃይል ወደ ቀጠናው እንዳይመጣ እንዲሁም በብቸኝነት ከባብል አልመንደብ ከታች ጀምሮ እስከ ሲውዝ ካናል ድረስ ግብፅ በብቸኝነት መቆጣጠር ትፈልግ ነበር፣ ግን አሁን ላይ አሬሲፍ ከባድ የተባለ ስጋት ይዞባት መጥቷል። እንዲሁም የውጭ ጉዳይ ሚኒስቴሯ ይህንን ነገር መቋቋም ስላልቻሉ ለሚድል ኢስት ሞኒተርም ጭምር እየተናገሩ ይገኛሉ። የሀሳብ ዴይሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።